የእንግዳ ክፍል አርባ እንግዲህ በክፍል 39 ሁላችሁም እንዳያችኋት ኤልሹ ኑኑን መጥፎ ነገር በመጥፎ ነገር ለማስፈረጅ እንግዲህ በሩን ከቆለፈች በኋላ ኑኑን ወደ ክላሷ ጠርታ እንግዲህ እየደበደበቻት እንደሆነና መጥፎ ነገር እያደረገቻት እንደሆነ ለማስመሰል እናቷን እየጠራ ገደለች ማም ድረሽልኝ እያለች እንግዲህ ራሷን ፊቷን እየደበደበች ልክ ኑኑ እንደመታቻት ና በር ቆልፋ እየደበደበቻት እንደ ሆነ ለማስመሰል እየሞከረች ነው። ምክንያቱም ሁሉም ሰው ኑኑ ጋር አይኑን እየጣለ ስለሆነ አዶኔና ቤሉል ሲጣሉ ነበር የደረሰችባቸው። ለምንና እንዴት እንደሚጣሉ ስጠይቃቸው እነሱ ግን እንዳልተጣሉ ለማስመሰል ቢሞክሩም ነገር ግን ተነቅቶባቸዋል። በተለይ ቤሉል አለቅም አልፈታም የሚል ምላሽ የሰጠው ስላየች እንግዲህ ኤልሹ እየጠረጠረችው በቃ በኑኑ ምክንያት ነው የሚጣሉት። ይህ ሁሉ ሰው እየተተራመሰ ያለው ቤቱ የሚተራመሰው በኑኑ ምክንያት ነው በማለት እንግዲህ ኑኑን እዛ ቤት እንድትወጣ ለማድረግ ነው ኤልሹ በሩን ዘግታ፣ ልክ እንደ ደበደበቻት እንደ መታቻት አስመሰላ፣ እያለቀሰች ያለችው ምክንያቱም ከዛ በፊት ኑኑ ከዛ ቤት እንድትወጣ እሷ ካልወጣች ግን እኔ ወጣልሻለሁ በማለት ሄለንን ለማስፈራራት ሞክራ ነበረ ነገር ግን ሄለን አሁን ላይ ኑኑን ማስወጣት እንደማትችልና የአባታቸው አደራ እንደሆነች ከተወሰነ ጊዜ በኋላ ግን ከዛ ቤት እንደምታስወጣቸው ነግራት ነበረ። ነገር ግን አሁን ላይ ኤልሹ እስከዛ ድረስ መታገስ ስላልቻለች ይህን መንገድ ተጠቅማ ኑኑ ዛ ቤት እንድትባረር ለማድረግ እየሞከረች ነው። እንግዲህ ሄለን ወደ ክላስ ስትገባ እንግዲህ እየደበደበቻት እንደሆነ ትናገራለች ማለት ነው ከውጭና ሄለንም ኑኑ ምንም ነገር እንዳታድያት የሆነ ነገር ካደረሻል እገልሻለሁ እያለቻት ነበር ሄለን። ኑኑ ደግሞ የኤልሹ ሁኔታ በጣም ግራ ስላጋባት ምን ሆነሽ ነው ኤልሹ፣ ተረጋጊ፣ ምን ሆነሽ ነው የሚል ከማለት ውጭ ሌላ ምንም ነገር እያለች አይደለም። ኑኑ እንግዲህ ሴራ እንደተጠነሰሰባት አታውቅም ነበር ማለት ነው። ሰላም ውዴ፣ ቻናል ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? እንግዲህ እንግዳ ክፍል አርባ ደርሷል ማለት ነው። እያለ እያለ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ በኮሜንት ማስቀመጥ ትችላላችሁ። እንግዲህ በክፍል 39 ሁላችንም እንዳየ ነው ኑኑና አዲሱ ልጅ እንግዲህ ለብቻ ሆነው እያወሩ እንደነበረ ስሟን ሲጠይቃት ነበረ። እንግዲህ ኤልሹ እየጠራቻት ኑኑን እየጠራቻት ስትሄድ በድንጋጤ ከኋላ የተደበቁት ማለት ነው ከተደበቁ በኋላ እንግዲህ ለአዶኒ ና ለኑኑ ወንድም እንግዲህ ብዙ ነገሮችን እየነገረቻቸው ነበረ። እሷ መጥፎ ሴት እና ባለጌ ሴት እንደሆነች ትነግራቸዋለች ማለት ነው። የኑኑ ወንድም እንግዲህ እህቱ መጥፎ ሴት እንዳልሆነች እና በጣም መልካም ሴት እንደሆነች እየዋሸች እንደሆነ ኤልሹን ይነግራታል። ወንድሟም እንግዲህ። የተወሰነ ነገር ለመስማት ቢሞክርም ነገር ግን ስለኑኑ መጥፎ ነገር መስማትን በጭራሽ ፈቅዶ ሊሰማላት አልቻለም። ብዙ ነገር እያለች እነሱን ለማሳመን ሞክራለች፣ ግን በጭራሽ ሊያምኗት አልቻሉ ማለት ነው። በመጨረሻም እንግዲህ ቤሉል አሁን ላይ ተስፋ እየቆረጠ ነው። በኑኑ ራሴን ቆፍጠን ማለት አለብኝ ኩራ ማለት አለብኝ። እሷ ከተዎች እኔ ለምን እለማመጣት አለው በማለት እንግዲህ ኮራ ለማለት እየሞከረ ይገኛል ማለት ነው። ነገር ግን ቤሉላ አሁን ላይ በጣም ተስፋ ቆርጧል። ኑኑ አጠገቡ ቁማ እንግዲህ እሱን ሚለውን ሁኔታውን ለማየት እየሞከረች ነበረ። እሱ ግን በጭራሽ ሊያናግራትም ሊያወራትም ፈቃደኛ አልነበርም ማለት ነው። ባላየ ባልሰማ ማለፉ ለኑኑ ሌላ ጥያቄ ይፈጥሮባታል። ለምንድ ነው ማያወራኝ? ለምንድነው ቀና ብሎ ማያኝ? ምን ሆኖ ነው እንደዚህ የሆነ እያለች ነው። በመጨረሻ ግን ቤሉል ተስፋ የሚያስቆርጥ አንድ ከባድ ነገር ተፈጥሯል። ይህም እንግዲህ አዱኝና ኑኑ ተቃቅፈው እንግዲህ አዶኒ ኑኑን አብራው እንድትወጣ ይጠይቃታል። ኑኑ ግን መውጣት እንደማትችል እና እንደማትፈልግ ትነግረዋለች። እሱ ግን በግድም ቢሆን መውጣት እንዳለባት፣ ካልወጣሽ ግን የሚያደርገው ከባድ ነገር እንደሆነ ይነግራታል። ኑኑም እንግዲህ ሌላ አማራጭ ስለሌላት ለቤሉል ስትል አብራ ከሱ ጋር መውጣት ስለነበረባት እንግዲህ አዶኒም ቤሉልን ሲያዩው በፍጥነት ነበረ ያቀፋት ኑኑን። ኑኑና አዶኒ ተቃቅፈው እንግዲህ ይደርስባቸዋል ማለት ነው። ከኋላ ሆኖ ያያቸዋል። ኑኑ እንዳያቸው አታቅም፣ እሱ ግን አይቷቸዋል። ኑኑ እንግዲህ እንድታቅፍም ሆነ አብረው እንድትወጣ የሚያደርጋት አንድ ነገር ይዟል። እንግዲህ ሪከርድ አድርጓት ነበረ አዶኒ፣ ኑኑ ስታወራ ማለት ነው። ስለዚህ ኑኑ አሁንም ከአዶኒ ጋር ከመቀጠል ውጭ ሌላ ምንም አማራጭ የላትም። ምክንያቱም ቤሉል የሆነ ነገር እንዲሆን አትፈልግም። ሲቀጥል እምቢ ብትለው ይህን ድምጽ አውጥቶ እሱንም እንድታጣ ያደርጋታል። አሁን ላይ አዶኒ እያደረገ ያለው ከኑኑ ጋር በሚያደርገው የተለያየ ነገር ኑኑ ፈልጋ አዶኒ ጋር እንደሆነች እና ቤሉልን እንደ ጠላቸው ለማስመሰል እሷም እየሞከረች ነው። ቤሉልም አሁን አሁን እያመናት ነው። መጀመሪያ ባያምንም አዶኒ አስገድዷት ነው ብሎ ቢያምንም አሁን ላይ ግን የሚያደርጉት ነገር፣ ሁኔታቸው፣ አክታቸው በጭራሽ ሊያምናቸው አልቻለም። በቃ እየሸወደችው እንደሆነ ነው እየተረዳው ማለት ነው። በቃ ሆን ብላ እሱን እንደወደደችው እና ቤሉልን እንደጠላቸው ነው አሁን ላይ ውስጡ እያሰበ ያለው። እንግዲህ ኑኑ የማን ትሆናለች? የአዶኒ ወይስ የቤሉል? ኑኑ እስከ መቼ ነው ይህን ነገር ደብቃ የምትቀጥለው? አዶኒ እያስፈራራት የራሱ ለማድረግ እየሞከረ እንዳለ አሁን ላይ ቤሉል እያወቃ አደለም። ቤሉል የሚያውቀው ራሷ ፈልጋና ፈቅዳ ከሱ ጋር እንደሆነች ነው፣ ጥርጣሬ ቢኖረውም። አሁን ግን ሁኔታቸው እያሳመናቸው መጥቷል ማለት ነው። ሌላ እንግዲህ መሲ ናት። መሲ እንግዲህ ቴዲ ደውሎ እንደሚወዳት እንደሚያፈቅራት ነግሯታል። እሷም በድንጋጤ እንግዲህ ነይ ላግኝሽ እያላት ነበረ፣ ሊገናኙ ነበረ። ሌላ ናሆም ነው። ናሆም መጥቶ እንግዲህ እያስፈራራት ነበረ በግድም ቢሆን ከእሱ ጋር መሆን እንዳለባት። እሷ ግን በጭራሽ ከእሱ ጋር መሆን እንደማትፈልግ ትነግረዋለች። እሱ ግን በግድም ቢሆን ከሱ ጋር መሆን እንዳለባት እየጠየቃት ነው። እንግዲህ መሲ ከማንጋ ትሆናለች ከቴሪ ጋር ወይስ ከናሆም ጋር? ሌላኛው የኑኑ የሕክምና ውጤት ነው። ይህን ውጤት እንግዲህ ኤልሹ ጋር እንዳለ ይነግረዋል ቤሉ ለናሆም ናሆም እንግዲህ አጎቷ ስለሆነ ኤልሹ። ትሰጠዋለች ብሎ ነበር ያሰበው። እቀበላታለሁ በማለት እንግዲህ ኤልሹን ሄዶ ወረቀቱን እንድትሰጠው ይጠይቃታል። ከዛ በፊት ግን ሄለን አስፈራርታት እንደነበር ና አትስጭ እንዳለቻት ነግሮት ነበረ። ከኤልሹ ይህን ወረቀት ለመውሰድ እንግዲህ ይጠይቃታል። ኤልሹ ግን ለመስጠት ፈቃደኛ አይደለችም። እሷ ጋር እንዳልሆነ ትነግረዋለች። እሱ ግን አሁን እኔ ያየዎች ፈልጌ ይላታል። እሱም አብሮ ለመፈለግ ይሞክራል። ኤልሹም እንግዲህ ትደብቀዋለች ወረቀቱን። በመጨረሻ ግን እሷ እንደማሰጠው እርግጠኛ ስለሆነ ልክ ትን እንዳለው አስመስሎ ኤልሹ ዳ ይሄን ወረቀት ማውጣት እንዳለበት ያስባል። እሱም እንግዲህ ኤልሹ ወደ ታች ለሱ ልታመጣ ስትሄድ እሱ ደግሞ ወረቀቱን ለመፈለግ ወደ ቁም ሳጥኑ አጎራ ሲል ሄለን ከጀርባ ስለነበረች ይህን ነገር ማስቆም ስላለባት ይህ ነገር ከታየና ከታወቀ ለእሷ ከባድ ነገር እንደሆነ ስለተገነዘበች እንደምንም ብላ ይሄን ነገር ማስቆም ወይም ደግሞ ናሆምን ማስደንግጥ ነበር ዋናው ስሯ። እሷም እንግዲህ ተሳክቶላት ናሆምን አስደንግጣ ምን ትሰራ ለዚህ ምን እያደረክ ነው እያለችው ነበረ። እሱም እንግዲህ በጣም ተደናግጦ ምንም አልሰራም በማለት እንግዲህ ክላሱን ለቆ እንዲወጣ ትነግረዋለች። እሱም እንግዲህ ምንም ማድረግ ስላልቻለ በግድ እንዴት ሊፈልገው እንደሚችል ምንም አይነት መላ ስላልመጣለት ትቶት ይወርዳል ማለት ነው። ሄለንም እንግዲህ ይህን ወረቀት ወስዳ ወደማይገኝበት ቦታ ተደብቀዋለሽ፣ ማለት ነው። አሁን ላይ ብቻ እንግዳ ድራማ በጣም ደስ የሚል የሆነ የሚያጓጓ ፓርት ላይ እየደረሰ ነው።